የነጮች አቆጣጠር ኖቬምበር 23 2025፣ እለተ እሁድ በኢትዮጵያ አቆጣጠር ህዳር 14 2018፣ የዕለተ እሁድ ረፋድ የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመን የባንኮችን መረጃና እንዲሁም ከፍተኛውን ዋጋ ይሰጠው የሚገኘውን ባንክ በተመለከተ ሙሉ መረጃ እና ሙሉ ዝርዝር ልናደርሳችሁ ተከስተናል። እስከ ብዶ ፍጻሜ አብራችሁ ቆዩ። ቪዲዮአችን ላይክ ሼር ማድረጋችሁን አትርሱ። መረጃ አናንዛዛም፣ እንቅጭ እንቅጫን እንነግራችሁና እንሰናበታለን። ታዲያ ዘርፈ ብዙ የሆኑ ስራዎችን የምንሰራበት ዩቲዩብ ቻናል አዲስ ከሆናችሁ ዌልካም። ሰብስክራይብ በማድረግ የዶል ምልክቱን በመጫን ቤተሰብ ሆኑ ተቀላቀሉን። ቪዲዮአችን ላይክ ሼር አድርጎ በቀጥታ ወደ ገደለው የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው እንዳሰነበበው ከሆነ 100 የአሜሪካን ዶላር 18123 ብር እንደሚሸጥና እንደ አሜሪካን ዶላር 181 ብር ከ23 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈል እንገኛለን። በንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ52 ሳንቲም በመዘርዘር ላይ ይገኛል። ከዚህም ጋር ተያይዞ በሃዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ተጨማሪ ለእያንዳንዱ የአሜሪካን ዶላር 10 ብር ጉርሻ አለው። እስከ ጉርሻው ድረስ አንድ የአሜሪካን ዶላር 163 ከ53 እየዘረዘረ እንደሚገኝ ንግድ ባንክ በድረገጹ አስነብቧል። እንዲሁም በአባይ ባንክ አንድ የአሜሪካን ዶላር 151 ከ45 በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ከ32 በመዘርዘር ላይ ይገኛል። እንዲሁም በሌላኛው በዳሽን ባንክ 150 ከ50 በሂጅራ ባንክ 151 ከ47 በአዋሽ ባንክ 150 ከ89 በመዘርዘር ላይ ይገኛል። የአሜሪካን ዶላርን በተመለከተ በመቀጠል የምናየው ዩሮን በተመለከተ ነው። 100 ዩሮ በጥቁር ገበያ የመሸጫ ዋጋው 2869 ብር እንደሚሸጥ ና 1 ዩሮ 28 ብር ከ69 ሳንቲም እየተዘረዘረ እንደሚገኝ ወቅታዊ ጥቁር ገበያ መረጃ ያመለክታል። ወደ ንግድ ባንክ እናምራና በንግድ ባንክ ስንት እየተዘረዘረ እንደሚገኝ እናያለን። አንድ ዩሮ በንግድ ባንክ 174 ብር ከ23 ሳንቲም በመዘርዘር ላይ ይገኛል። እንዲሁም አባይ ባንክ 174 ከ36 በዳሽን ባንክ 174 ከ58 በአዋሽ ባንክ 174 ከ12 በአቢሲኒያ ባንክ 175 እየተዘረዘረ ይገኛል። እንዲሁም ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ 175 ከ91 በመዘርዘር ላይ ይገኛል። ኢሮን በተመለከተ በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። ወቅታዊ ና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የስዊዝ ፍራንክ 22400 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር በመዘርዘር ላይ ይገኛል። እንዲሁም የባንኮችን መረጃ ስንመለከት አንድ የስዊዝ ፍራንክ በንግድ ባንክ 184 ከ48፣ በአባይ ባንክ 186 ከ97 እንዲሁም በአዋሽ ባንክ አንድ የስዊዝ ፍራንክ 181 ከ40፣ በአቢሲኒያ ባንክ 187 ከ7 በመዘርዘር ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 12849 ብር እንደሚሸጥና አንድ ካናዳን ዶላር 128 ብር ከ49 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። ቻይና ዩሃን እናስከትላለን። 100 የቻይና ዩሃን 2550 ብር እንደሚሸጥና አንድ የቻይና ዩሃን 25 ብር ከ50 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4763 ብር እንደሚሸጥ እና አንድ ኳታር ሪያል 47 ብር ከ63 ሳንቲም እየተዘረዘረ ወይም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የአውስትራን ዶላር በተመለከተ ነው። 100 የአውስትራን ዶላር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 11750 ብር እንደሚሸጥና አንድ የአውስትራን ዶላር 117 ብር ከ50 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የምናየው የፓውንድ ስተርኒንግን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 ፓውንድ ስተርኒንግ 23736 ብር እንደሚሸጥ እና 1 ፓውንድ ስተርኒንግ 237 ብር ከ36 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኝ ነው መረጃ ያመለክታል። ፓውንድ ስተርኒንግን በተመለከተ በንግድ ባንክ 194 ከ01፣ በአባይ ባንክ 197 ከ78 እንዲሁም በዳሽን ባንክ 203 ከ16 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዳሽን ባንክ ነው። እንዲሁም በአዋሽ ባንክ 1 የፓውንድ ስተርኒንግ 198 ከ55 በአቢሲኒያ ባንክ 199 ከ53 በሂጅራ ባንክ 203 ብር እየተዘረዘረ ይገኛል። ፓውንድ ስተርኒንግን በተመለከተ በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 953 ብር እንደምሸጥና አንድ የሳውዝ አፍሪካ ራንድ 9 ብር ከ53 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኢማራቶችን ኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም በጥቁር ገበያ የመሸጫ ዋጋው 4935 ብር እንደምሸጥና አንድ የኢማራቶች ዲርሃም 49 ብር ከ35 ሳንቲም የተዘረዘረ ይገኛል። በባንኮች ያለውን መረጃ እናያለን። ነገር ግን በቅድሚያ የሳውዲ ሪያልን በጥቁር ገበያ እንመልከትና የሳውዲ ሪያልንና የኢማራቶችን ዲርሃም በባንኮች አብረን እናያለን። 100 የሳዑዲ ሪያል ይቅርታ 4837 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ37 ሳንቲም የተዘረዘረ ይገኛል በጥቁር ገበያ። እንዲሁም የባንኮችን መረጃ ስንመለከት አንድ የሳዑዲ ሪያል በንግድ ባንክ 40 ብር ከ13፣ የኢማራቶች ድርሃም በንግድ ባንክ 40 ብር ከ98፣ እንዲሁም በአዋሽ ባንክ አንድ የሳዑዲ ሪያል 42 ብር ከ76 ሳንቲም የተዘረዘረ ይገኛል። የኢማራቶች ድርሃም በአዋሽ ባንክ 43 ከ69 በአቢሲኒያ ባንክ የሳዑዲ ሪያል 43 ከ02 የኢማራቶች ድርሃም በአቢሲኒያ 43 ከ59 እና በሂጅራ ባንክ አንድ የሳዑዲ ሪያል 42 ከ77 የኢማራቶች ድርሃም በሂጅራ 43 ከ81 በመዘርዘር ላይ ይገኛል። የኢማራቶችን ድርሃም በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። የሳዑዲ ሪያልን በተመለከተ ደግሞ አቢሲኒያ ባንክ ከፍተኛውን ክፍያ እየሰጠ ይገኛል። በመቀጠል የምናየው በአለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው ኩዌትን እናያለን። 100 የኩዌት ዲናር 5913 ብር እንደሚሸጥና እንደ ኩዌት ዲናር 590 ብር ከ13 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የባህሪን ዲናር 48145 ብር እንደሚሸጥና አንድ ባህሬን ዲናር 481 ብር ከ45 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ያደረገ ገጽ ላይ ያገኘ ነው መረጃ ያመለክታል። የኢንዲያን ሩፒን እናስከትላለን። 100 ኢንዲያን ሩፒን 202 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ02 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ያደረገ ገጽ ላይ ያገኘ ነው መረጃ ያመለክታል። የጆርዳን ዲናር እናስከትላለን 100 የጆርዳን ዲናር 25595 ብር እንደሚሸጥና አንድ ጆርዳን ዲናር 255 ብር ከ95 ሳንቲም የተዘረዘረ ይገኛል ተመጨረሻ የኦማን ሪያል እናያለን 100 የኦማን ሪያል 47146 ብር እንደሚሸጥና አንድ የኦማን ሪያል 471 ከ46 የተዘረዘረ እንደሚገኝ መረጃው ያሳያል ለሀገራችን ሰላም መልካሙን ተመኘው አሰላሙ አለይኩም ወረህመቱላሂ ወበረካቱ